ቡሩክኬ ድረስ የቡሩኬ ንግስት ሀይሚቾ ቅመማ፣ ዛሬ ደሞ ከማጋ መጣሽልን። እኛ ኮ አቡሩኬን እንደምንጠብቀው ሁሉ አንችንም እንጠብቃለን እንዴ ተእንጂ። ሀይሚቾ፣ በእርግጥ አሁን መፍረድ አንችንም፣ ጀርባውን አይተን መፍረድ አንችንም። ልጁ ማነው? ምንድነው ነው ኬት ነው የመጣው? ለንግስቷ ምንድን ነው የሚለውን አሁን ላይ መፍረድ አንችልም አደል። እንደ ቤተሰቦች ግን ሀይሚዬ እኛ በጣም ደስ የሚለን ከቡሩኬ ጋር ስትመጭ የ የእውነት እንደዚህ ጥምጥም መብለሽበት ብሩኬን ብትመጪ አቤት እንዴት ደስ ይለን ነበር። ግን ይሁን አሁን አንፈርድም። ለምን ጀርባውን አይቶ መፍረድ ይከብዳል። ጀርባውን ነው ደሞ የሰጠን በኋላ ነው እንግዲህ። ሰርፕራይዝ ይሁን ፕራንክ ይሁን ስጦታ ይሁን እንግዲህ ቤተሰቦቼ ያው በኋላ የምና ይሆናል። ለሀይሚቾ ለቅማማ ምንድን ነው ማን ነው ብሩኬን ነገር ያቃሉ አያቅሙ የሚለውን እንግዲህ ማታ በቪዲዮ ሀይሚ ራሷ ማለት ነው ቅምማ ማንም ሰው እንዳይቀር ሁላችሁም ተጠርታችኋል ብላለች። ና ልጁ ማን ነው ምንድን ነው ኬት ነው የሚለውን እንግዲህ ያው በቪዲዮ አይተን፣ ፊቱ ዞሮ አይተን ነው የምንመሰክረው አይመስላችሁም? አሁን ግን ምንም አንልም። ልጁ ማን ነው ኬት ነው ምንድን ነው የሚለውን አሁን ምንም ማለት አንችልም ማለት ነው። ሀይሚቾዬ፣ የኔ ቆንጆ በጣም ነው የምንወድሽ። ግን ቡሩኬን እንዳታስከፊብን፣ የእውነት ቡሩኬን እንዳታስከፊብን። እሺ ሀይሚቾዬ፣ አንቺ ሲከፋሽ የመዳም ቅመሞች እንደምናዝን ሁሉ ቡሩኬንም እኮ ሲከፋው እናስናለን። አሁን ቡርኬ እንደዚህ ሳይ እንዴት ነው? እስቲ እነዚህ እጆችም የቡርኬን ወገብ ባቀፉበት ዛሬ ማንን አቀፍሽ ሀይሚዬ? እነዚያ ያ ወገብሽ የቡርኬ እጅ ባረፈበት የማ እጅ አረፈበት ሀይሚዬ? ለማንኛውም ማለት ነው ቤተሰቦቼ ቪዲዮን አይተን እንፍረዳደን። ምንድን ነው ከየት ነው ማን የሚለውን እንግዲህ ሀይሚ በራሷ የዩቲዩብ ቻናል ነው የምትለቀው። በሚመጣው ቪዲዮ እንጠብቃለን። እኔማ በጉጉት እየጠበኩ ነው። እየወጣው እየገባው፣ እየወጣው እየገባው ነው። ያው የእነሱ ሰዓት የተለመደው አስራ ሁለት ሰዓት ነው። ከዛ በላይ ወን ከዛ በታች አይቆይም። በዛን ሰዓት ጠብቀን እንግዲህ ልጁ ማን እንደሆነ ሀይሚንም ብሩኬንም የምትወዷቸው ለእናንተ የዘመተን ሾክ እንላለን። እስከዛው ግን ያው በትግስት እንጠብቀ አይመስላችሁም? ቤተሰቦች ያለበዛማ በዛማ ሀይሚን ጦርነትሽ ከብሩኬ ሳይሆን ከእኛ ጋር ይሆናል። የእውነት ይሆናል። ላይ የማን ልብ ትርታ ለማዳመጥ ነው? ባለፈ ቡሩኬ የኛ ልብ ትርታ ለማዳመጥ እኛ ስምረትናት ሀይሚ ከመሄዷ ከሌላ ሴት ጋር መጣ ሲሉ፣ አይ ስምረት ናት እያለን ራሳችንን ስናጥናና ቆየን። ዛሬ ደግሞ ቡሩኬ ነው እንዳነን ቡሩኬን እንኳን አይመስልም ትንሽ ቡሩኬ በቁመት ይበልጠዋል ይመስለኛል ልጁንና ቡሩኬን አይመስልም ከጀርባው ስናየው ማለት ነው እና ቤተሰቦቼ እኛን እኛን እየወደር እየወደርናቸው እኛ ልብት ርታ ማዳመጥ ተገቢ ነው ወይ ልክ ነው ወይ ቤተሰቦች አይደለም፣ እውነት አይደለም። እንወዳችኋለን፣ እናከብራችኋለን፣ ግን የልብ ትርታችንን አትጨምሮብን። ቡርኬና ሀይሚ ቀን በቀን ብትመጡ፣ አይደለም አንድ ቪዲዮ ሶስት አራት ቪዲዮ ብትለቁልን ደስ ይለናል። ከቡርኬ ውጪ ሲሆን ግን ሀይሚዬ፣ ቡርኬ ራሱ ያላንቺ እኮ አይደምቅበትም። የእውነት አይደምቅም። አንቺ ራሱ ማለት ነው ሁቴ ነከሳ እና ሀይሚ ባለፈ ራሱ እንደዛ ሲመጣ እኛ ተቃወመናል። አሁንም ብቻሽን ስትመጪ ጨር ይላል መንደሩ ማለት ነው። ቡሩኬም እንደዛው ብቻውን ሲመጣ መንደሩ ጨር ይላል እና አንድ ላይ ሆናችሁ ንውልን የእኛ ልብት አታዳምጡ። የእውነት እንቀየማለን እናዝናለን። ሀይሚ ታይ ታይ ነገሩ ስራ ነው። አንፈርድባችሁም፣ ግን ቢሆንም ብዙዎች እኮ ሀይሚ ከቡሩኬ ጋር ስትመጣ ቡሩኬ ከሀይሚ ጋር ሚዲያው ራሷ ቤት ያለው ድባባት ጠይቁኝ። በጣም ነው ደስ የሚለው ምክንያቱም እናንተን የሚወዷችሁ ነፍሰ ስለሆኑ ማለት ነው እና እስቲ አይተን